ዛሬ እንግዲህ ሃይሚ ቆንጆ ከፍፄ ጋር መታለይ። በመጀመሪያ ለፍፄ መልእክት ማስተላለፍ እፈልጋለሁ። ፍፄ በጣም መልካም ሰው እንደሆነ እናውቃለን። ለሃይሚየም ለብሩኬም ከጎናቸው ምርጥ ጓደኛ ሆነ እስከዛሬ ዛሬ አብረሃቸው እንዳለ እናውቃለን። ስለዚህ ፕሊዝ አሁንም በተቻለ መጠን ቪዲዮ ላይ መጥተው ሳይሆን ሃይሚና ብሩኬ ተረጋግተው ብቻቸውን ከቪዲዮ ውጭ ከካሜራ ውጭ አውርተው ነገሩን እንዲፈቱት አድርግ። ምክንያቱም ለብሩኬም ለሃይሚም በጣም ቅርብ ሰው ስለሆነ ሃይሚም ዛሬ እንዳልከ እንዳይከፋህ ብላ አንተ ቅር እንዳይልህ ጓደኛ ጋር እንዳትጣላ ፕላስ ደግሞ በጣም ታስፈልገኛለህ እያለች ነበር። ይህንን ያለችበት መንገድ ደግሞ ለአንተ ያላት ቦታና ክብር ነው። ገባህ? እና አሁንም የምናገረው ነገር እዚህ ጋር ብሩኬም ማለት ነው ነገሩን አድርጎታል፣ ሳይሆን ግን አንዳንድ ጊዜ ኬርለስ ነው ነገሮችን፣ ግዴለሽ ነገር ሆኖ ነው ሁሉን ነገር ወደ መልካም ወደ መልካም ያል። አንደኛ ነገር፣ ሁለተኛ ነገር ደግሞ ወልድ ውስጥ ይገባል። ነገሮችን ረጋ ብሎ አያዳምጣትም ሀይሚም ማለት ነው እና ትናንትናውም እንደዛ በተፈጠረበት ሳ ላይ ሜቢ ብሩኬ ተረጋግቶ ሀይሚ ምንድን የተፈጠረውን አሳይ ማናት ይቺ ሴት ማናት? መታ እያለቀሰች ከብሩኬ ጋር አሪፍ ላይፍ አሳልፋለሁ ብላ ሀይሚን ያሳመነቻት ማናት? ዛሬ ሀይሚ እየተናገረች ነበረ። ከዚህ በፊት በጣም ብዙ ሰዎች ከብሩኬ እራቂ ብለው ሲያስፈራሩ ነበረ። ግን የዚህኛውንም ሜቢ እኔና ብሩኬን ለማለየት ነው ብዬ አሰብኩኝ። እኛ ማን ስለሆንን ነው በዚህ ደረጃ የሚጓዙት? ይህን ያህል ጉዞ የም የምትጓዘው ይቺ ልጅ እኛ ማን ስለሆንን ነው እያለች ነበረ። ሀይሚዬ እንድትረጂኝ የምፈልገው ብዙ ሰዎች እናንተ ማን ስለሆናችሁ ሳይሆን ብሩኬን የሚወዱ የሚያፈቅሩ ሰዎች አንቺ እንድትርቂው ስለሚፈልጉ ያልሆነ የሆነውን ወሬ ነው አመተው የሚነግሩሽ። አቃለው ትናንትና እንዳልሽው ብሩኬን ሙዝ ውዝግብግብ ያለ ስሜት ውስጥ ነበረ። አሳይኝ እንዳምነልሽ ወይንም ደግሞ እንዳስረዳሽ ይቅርታ እንድጠይቅሽ አሳይኝ። እኔ አላደረግኩም ብቻ የተለያዩ ነገሮችን ሲናገር ነበር። ይበልጥ አንቺን ያበሳጭሽ ነገር ይሄ ነው። እኔ ብዙ ነገሮች ያወራኋቸውንም ወንዶች፣ ሊያወሩኝ የሞከሩ ወንዶችንም ሁሉንም ነገር እኔ ለብሩኬ ግልጽ አርጌ ስነግረው፣ ለምን ብሩኬ ለኔ አልነገረኝም የሚለው ነገር ነው በጣም እያበሳጫት የነበረው። ዛሬ ስትናገር ሀይ ብዬ እዚህ ጋ አንዳንድ ጊዜ ማለት ነው ያለ ማስተዋወስ ማለት አሁን ለምሳሌ ብሩኬ አንድ ሰው አወራ እንበል ና፣ ምናልባት ውስጡ ወይንም ደግሞ ጭንቅላት ውስጥ ከሌለች ሊረሳትም ሁላ ይችላል ያችን ሴት፣ ያቺ ግን በመልካምነቱ ወይንም ደግሞ እሱ በሚያደርግላት መልካም ነገር መታ ወደ መጥፎ ቀይራ አንችን ለማሳመን አንችንና እሱን ለማጣላት ያደረገችው ድርጊት ስለሚሆን ተረጋጊ የኔ ቆንጆ። አንችና ብሩኬ ትቀጥላላችሁ። ይሄ መለያየት የሚባል ነገር የለም። በመካከላችሁ ሰው ወደ እናንተ የመጣው ሰው ነው ተለይቶ የሚሄደው። ዛሬ ሀይ ብዬ በርከት ያሉ ነገሮች እንዳነሳችሁ ኦዲየንስ ይጨመር እንደዚሁም ደግሞ ያው ለፍጽ የሚቅርታ ልትለው ነው። ብሩኬ ጋም የተሰማትን ስሜት እየተናገረች ነበረ። ኦዲየንስ አንቺን ምንም አለች፣ ምንም ምንም የሚጨምርልሽ የሚቀንስልሽ ነገር የለም። የራሳቸውን ጊዜ ከማጥፋት እንደገና ደግሞ ሲሳደቡ እራሳቸው ነው ዝቅ የሚያደርጉትኝ። እና ያው ታውቃላችሁ በቲክቶክ መንደር ፎቶ እየተዘቀዘቀ ሀይሜም እየተሰደበች ስለሆነ ነው ሀይሜ ዛሬ አንስታ እየተናገረች የነበረው ማለት ነው፣ ጠቅለል አድርጋ እና እዚህ ላይ አሁን እኛንም ይቅርታ መጠየቅ አይጠበቅብሽም። ፍጼም፣ የራሳችሁ ሰው ነው ይቅርታ መጠየቅ አይጠበቅብሽም። እኛ የምንደሰተው አንችና ብሩኬ ነገሩን ፈታችሁ፣ ይቅርታ ተጠያቂያችሁ፣ በፍቅር ስትመጡ ማየት ነው የምንፈልገው። ገባሽ አደለም? እያሉ ሁሉ ነበረ። በጣም መልካም፣ ምርጥ ትምህርት አለው ዛሬ የተናገሩት ነገር እና ግልጽነት ይጠቅማል እንጂ አይጎዳም። ብዙ ጊዜ ሀይሜም እያለች ነበረ እንኳንም የብሩኬን ማንነት፣ እንኳንም ይሄን ነገር አሁን አወቅኩትኝ ቀጣይ ከሱ ጋር ሆኜ ትዳር መስርቼ ምናምን ቢሆን ምን ይውጣኝ ነበር እያለች ነበር እና ከትዳር መጀመሪያ በህይወታችሁ ላይ ምንም ነገር ሊፈጠር የምታሳልፏቸው ነገሮች ሊኖሩ ይችላሉ። መጀመሪያ ያንን ሰው ከማግባታችሁ መጀመሪያ ወይንም ደግሞ ፍቅር እንደ ጀመራችሁ ከነገራችሁ ለቀጣይ ህይወታችሁ ምንም የሚያስፈራችሁም ነገር አይኖርም፣ የሚያጣላችሁም ነገር አይኖርም። ሀይሚ በጣም እንትን ያላት የደበራት ነገር ያ ነውኝና፣ ብሩኬም ደግሞ ስላላወቀው ነው። አንደኛ ነገር ማናት ወደ አንቺ የመጣችው ልጅቷን ይፋ አድርጊለትኝ። በውስጥ ጨርሱት። ወደ ቪዲዮ መምጣትም አስፈላጊ ነው ብዬ አላስብም። እንደኔ ማለት ነውኝና፣ ያች ልጅ እንዲያውም ለሁለታችሁም ጠላት ናትኝ። ከዚህ በፊትም እንዳልሹ ነው። በቃ ብሩኬን የሚወዱ ሰዎች አንቺን እንዲያራርቁ ማለት ከአጠገቡ ራቂ ብለው እንዳስፈራሩሽ ራ ስትናገር የነበረው ሀይሚ ቆንጆ ማለት ነውኝና አሁንም ይቺ ሴት ያንን ነገሩ እያደረገች ያለችው የምሬና ምልሽና፣ ብሩኬ አንችን የሚጎዳ ነገር አያደርግም። አቃለኝ እናንተ በርቀት ሆናችሁ ነው የምትመለከቱት። እኔም ደግሞ እንደዛ መስሎ ነበር፣ ግን አሁን በቅርብ ነገሮችን ሳይ በጣም ከብዶኛል እያልሽ ነበረ። የኔ ትንሽዬ እንደሚከብድሽ በቅብ፣ ግን ደግሞ ተረጋጊ። ምናልባትም አንቺ ለአንቺ የደረሰች መረጃና የሆነው ነገር ልክ ላይ ሆን ይችላል። ብሩኬም ስለተናደደ ነው እንደዛ ሲወዘጋገብሽ የነበረው፣ ልውስጥ ስለገባ ነው። አንቺን ለማስቀናት ራሱ አንዳንድ ሙዚቃዎችን እየለቀቀ ነበር አይቻለውኝ፣ እና በዛ ላይ በእርግጥ አልተመቸኝም፣ አልሰራ አልተሰራውበትም ያን ነገር የሚያደርገው አንቺ ለማስቀና ስለፈለገ ነው። ሀይምዬ ማለት ነው። አንቺም ተረጆ ብሩክም እንዲረጋጋ አድግና ፍጽ ልክ አሁን እኔ ከጎንሽ ነኝ፣ እስከ መጨረሻ እንዳልሀት ሀይምዬን ማለት ነው። ለብሩኬ ምርጥ ጓደኛው ነው። ስለዚህ ሁለቱ አንድ ላይ በተረጋጉበት መንፈስ አሁንም ደግሞ ብቻችሁን ቤት ውስጥ ምናምን ያው ሀይሜ ቅርታ ልጠይቀው ነው ፍጼን የጠራችሁ እንደዛ ምናልባት ብሩኬ ሊሰማው ይችላል፣ የሆነ ገለልተኛ ስሜት ሊሰማው ስለሚችል ፍጼ መጀመሪያ ስራ የሚሆነው ትናንትና ኮ ለምን አገናኛቸው ምናምን አይደለም የኛ ጥያቄ። ብሩኬ አንተን እየጠበቀ ነበረ፣ ሀይሜም ደግሞ ብሩኬ ጋር እንደምትወስዷት አታውቅም ነበር። እንደዚህ ከሆነ የበለጠ መጨጋ መጨቃጨቅ መጣላት ነው። አንድ ሰው አሚሮ ላይ የሆነ ነገር ነግራችሁ ካላመነበት እኮ ደስ ብሎት ሊቀበለው አይችልም። እዚህ ጋር ለብሩኬም ነግረኸው ለሀይሚም ነግረሃት አሳምነሃቸው ቢሆን የተገናኙት ሁለቱም ተረጋግተው አውርተውበት ሀይሚዬም ማሳያት ያለባትን ወይንም መናገር ያለባትን ተናግራ ብሩኬም ያን ነገር ክሊን እንዳረገ ሁለቱ እጅ ለእጅ ከተያዙ ሲጀመር ማንም መጥቶ እነሱ መካከል ምንም አይነት ወሬ፣ ምንም አይነት ያልሆነ ነገር ያዞን ባብ ያለቅስባቸው ሊያምኖትም ሊቀበሉትም አይችሉም። ሀይሚዬ ጥንቃቄ ማድረግ ያለብሽ እኛ የትኛው ባለስልጣን የትኛው ባለሀብት ነን? ሰዎች በዚህ ደረጃ የሚሄዱት የሚጓዙ ሰርዘት እያልሽ ነበረ። ሰው እዚ ጋ ስልጣንም ሀብትም ሳይሆን ፍቅር ነው። እዚ ጋ በሶሻል ሚዲያ ላይ ይመለከቱታል፣ ይወዱታል። ስለዚህ ያን ሰው ለማግኘት የማያደርጉት የማይፈነቅሉት ድንጋይ የለም። ታውቂያለሽ ና ለዛ ነው እኔ ይመስለኛል እንደዛ እየተደረገባችሁ ነው። እና አንችም ያው ያሳለፋችሁትን ነገር በማየት ተረጋጊ ሀይሚዬ ብዬ፣ ብሩኬም ደግሞ ይሄ የዛሬን ቪዲዮ ተመልክተ ሜይ ቢ በተረጋጋ መንፈስ ሀይሚ ጋር የተፈጠረውን ነገር ጠይቃትኝ እንድታሳየ ረጋ ብለህ በቃ። ሰው እዚህ ጋር ብንረጋጋ ኮ ብዙ ነገሮች ይስተካከላሉ። ማለት ርቀት ራሱ እዚህን ያህል ርቀት መሄድ አይጠበቅብንም። እና ስለዚህ ሀይሚዬ በጣም አስተዋይነሽ ዛሬ በጣም ተረጋግተሻል። ብቻ ያው እኔ ግልጽ ስሆንለት ለምን እሱ ግልጽ አልሆነልኝም ሜቢ እኔ እየጠየቅኩት ሁሉ መንገዱን እየከፈትኩለት ለምን አልተናገረም እንደ ጓደኛ ለምን አላወያየኝም መብት ነው ማረግ ከፈለገ ግን ቢነግራ ምን ችግር ነበረው እያለች ነው ያነገር ነው የረበሸሽ እዚህ ጋር ብሩኬ ስላላደረገው ነው እኔ እርግጠኛ ሆኝ የምነግረው፣ እንደዛ ነው። ብዙዎች ደግሞ ብሩኬን እየሰደባችሁት ነው። ኢቭን ኮሜንት ላይ እያየው ነበረ። በጣም ይሁን ስማይል ስድብ ይሁን የሚያስጠላ የሚያስጠላ ስድብ እየሰደባችሁት ነው። ተረጋጉ። የምሬ ነው። ነገሩ ክሊን እስከሚሆን ይፋ እስከሚወጣ ማናት፣ ምንድናት። በእርግጥ ቲክቶክ ላይ ምናምን ብሩኬ ጌም ሲጫወት አሉ አንዳንድ ሴቶች እየገቡ ያ ታምራለ ምናምን የሚሉ ልጆች አሉ ከእነሱ ይሁን እዛው ከሚያቋቸው ሰዎች አይታወቅም። ስለዚህ ተረጋጉና መጨረሻውን እኔ ከዛ በኋላ ብንፈርድ አይሻልም? ለእኛ ለአእምሯችንም፣ ለህሌናችንም ማለት ነውና አለባሌ ነገሮችን ተናግረን በኋላ ለራሳችን ጸጸት እንዳናተርፍ የኔ መልእክት ነው። ቤተሰብ የተሰማችሁን ኮሜንት ላይ ጠብቃለሁ። ባባይ